በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክርስቶስ ተንሳ እሙታን ባቢ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ዜሰ ኮነ ፍሳው ሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ይህንን ታላቅ መንፈሳዊ መርሐ ግብር የምትከታተሉ ሁላችሁም በዛሬው ዕለት የቅዱስ ሲኖዶስ ምልአተ ጉባኤ ያሳለፈውን ውሳኔ እንደተለመደው በባለፉት ቀናት እንዳስተላለፍንላችሁ ሁሉ የዛሬው ውሎ ከዚህ እንደሚከተለው አቀርባለሁ። የቅዱስ ሲኖዶስ ምልአተ ጉባኤ በዛሬ በርካታ ጉዳዮችን ተመልክቷል። በዋናነት የቅዱስ ሲኖዶስ ዋና ጸሐፊ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ ሶስት አመታት የሚሰሩ ብፁዓን አባቶችን ለመምረጥ እንዲቻል እጮቹን ለመሰየም የተደረገ አንደኛ ስብሰባ ነው። ከዚህም ጋር በተያዘ ደግሞ የአዲስ አበባ ግርስ ሊቃ ጳስን በተመለከተ ደግሞ በቅዱስ ሲኖዶስ ምላተ ጉባኤ በተሰየመው አጣሪ ኮሚቴ በቀረበው ሪፖርት መነሻነት የቅዱስ ሲኖዶስ ምላተ ጉባኤ የአዲስ አባ እግር ስብከት ሊቃ ጳስ በሌላ ሊቃ ጳስ እንዲተካ በወሰነው መሰረት ያንንም ተወዳዳሪ እጩዎችን ለመምረጥ በዚህ ዕለት የተደረገ ስብሰባ ነው። ከዚሁም ጋር በተያያዘ በቅድስት ሀገር ኢየሩሳሌም ኢትዮጵያ ገዳማትም እንደዚሁ ሊቀ ጳጳስ መመረጥ ወይም መመደብ አስፈላጊ ሆኖ በጉባኤው ስለታመነበት በዚህ በእነዚህ ምክንያቶች የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ አድርጎ ከላይ ባነሳ ናቸው በጠቆምናቸው ባሳሰብናቸው ቦታዎች ላይ እጩዎችን መርጦ አወዳድሮ ውሳኔ ያሳልፏል። በዚህ በጉባኤው ላይ የተነጋገረ የቅዱስ ሲኖዶስ ምልአተ ጉባኤ መጀመሪያ አስመራጮችን ነው የመረጠው። እነዚህ አስመራጮች አንደኛ ብፁዕ አቡነ ጎርጎሪዎስ ሊቀ ጳጳስ፣ ብፁዕ አቡነ ቀሌሜንጦስ ሊቀ ጳጳስ፣ ብፁዕ አቡነ ዜና ማርቆስ ሊቀ ጳጳስ፣ ብፁዕ አቡነ ሩፋይ ሊቀ ጳጳስ ብፁዕ አቡነ ኤልሳን ሰይሞ ከላይ ለጠቀስናቸው ለቅዱስ ሲኖዶስ ዋና ጸሐፊነት፣ ለጠቅላይ ቤተ ክህነት ዋና የስራ አስኪያጅነት፣ ለአዲስ አበባ ሀገረ ስብከትና ለቅዱስ ሀገር ኢየሩሳሌም ገዳማት የሚወዳደሩ እጩዎችን ለምልአተ ጉባኤው እንዲያቀርቡ በታዘዙት መሰረት እነዚህ ከላይ ስማቸው የጠራነው አባቶች እጩዎችን መርተው ምልአተ ጉባኤው በተመረጡት እጩዎች ላይ ድምፅ ሰጥቶ ውሳኔ አሳልፏል። በዚሁ መሰረት ማለት ነው፣ ብፁዕ አቡነ ዲዮስቆሮስ 54 ድምፅ በማግኘት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ለሶስት ዓመት እንዲያገለግሉ ወስኗል። ብፁዕ አቡነ ሳዊሮስ 48 ድምፅ በማግኘት ጠቅላይ ዋና ስራ አስኪያጅ አድርጎ መርጧል። ከዚሁም ጋር በማያያዝ ብፁዕ አቡነ ህርያቆስ 54 ድምፅ በማግኘት የአዲስ አበባ አገረ ስብከት ሊቀ ጳጳስ ሆነው አገረ ስብከቱን እንዲመሩ ቅዱስ ሲኖዶስ ወስኗል። ብፁዕ አቡነ ናትናኤል 54 ድምፅ በማግኘት የቅድስት አገር ኢየሩሳሌም ገዳማት ሊቀጳጳስ ሆነው ቤተ ክርስቲያኒቱን እንዲመሩ እንዲያገለግሉ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ከዚሁ ጋር በተያያዘ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የደቡብና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው በደቡብና በምዕራብ አፍሪካን እንዲመሩ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ከዚህም ጋር ብፁዕ አቡነ ናትናኤል በሰሜን አሜሪካ የሚኒሶታ እና አካባቢው አገር ስብከት ሊቀ ጳጳስ አገር ስብከታቸውን እንዲያዙ የኮሎራዶ ዴንበርን አገር ስብከት ደርበው እንዲያገለግሉ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ከዚሁም ጋር በተያያዘ ብፁዕ አቡነ ሙሴ የምስራቅ አውስትራሊያ አገር ስብከትን እንዲያዙ በታዕካ ነገሥት በአታ ለማርያም ገዳም የበላይ ኃላፊ ሊቀ ጳጳስ ሆነው እንዲሰሩ የቅዱስ ሲኖዶስ ምልአተ ጉባኤ በዚህ ዕለት በውሳኔ ያሳለፈበት ትልቅ ዕለት ነው። በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት ለዚህ ትልቅ አገልግሎት ለተመረጡ ለብፁዓን አበው ሊቃነ ጳጳሳት መልካም የሥራ ዘመን እንዲሆንላቸው እመኛለሁ። አምላካችን ቅዱስ እግዚአብሔር ጉባኤያችን በሰላም ያስፈጽመን። የቤተክርስቲያን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።